ያኮራትበዘሮ ነቢይ ሆነው የቀበሌ ቤት የሚኖሩት እርሶ ብቻ? እንዴት ቤት አልገዙም? ታርታፓርቡ በቁማችሁ የሞታችሁን ያላችሁት በጊዜ ይመኑ። በነቢ ደምሳሽ ነቢ ደምሳሽ ነቢያችሁ መሆንን ተቀበሉ። ነቢ ደምሳሽ ጊፍት ባዶ ነው፣ ታስሞላልኛለህ። እንጫወተበት። አይ አትቀጣም፣ አንተ አትቀጣም። እቀጣለሁ። ችግር አይ የእውነት ማልኩ በፍቅር አምላክ ስም። የመጀመሪያ ቅጣት መዝሙር ትዘምራለ። ችግር የለም ሶስት ምርጫ ሰጠኛ። አንድ ነው። ሁለተኛ ቅጣት በቁምጣ ትሆንና ቆጭ በድግ ትሰራለ። ምንም ችግር የለውም። ብቻ መርጣለሁ። ከሶስቱ አንዱን መርጣለሁ። ጋይስ፣ አንዴ ታፕታፕ አርጎ እናስቀጣው። አልቀጣም ብትለኝ ግን ዛሬ የመጨረሻ ቀን ነው የሚሆነው እንደ ታስፈራረኛለህ። እንደ እዩንለሽ ደስ እንዳለ ነብይ ሆነው የቀበሌ ቤት የሚኖሩት እርሶ ብቻ፣ እንዴት ቤት አልገዙም? ታፕ አድርጉ ጋይስ የእውነተኛ ነብይ እውነተኛ ነብይ እዚህ ጋር ነው የሚታወቀው። ጆን በእውነት በፍቅ አምላክ ነብይ በሀገሩ አይከበርም። መገናኛ መገናኛ የሆነ ነገር እኔም እላችሁ አንድ ሺህ

ዶናት ወይ ደሞ ፊንገር ሃርቷን ትንንሾቹ እናስሞላ መሙላት የምትችሉ ሙሉ። ዝም ብላችሁ አትዩ እባካችሁ። በፍቅር አምላክ ስም የመጀመሪያ ቅጣት እንትን ጉድ እንዳታደርጉኝ። ታይም ስሪ ነው። ሶስት ጥፍ ነው። ሶስት ጥፍ ነው። የሆነ ነገር ከሰጣችሁ ሶስት ጥፍ ነው የሚሆነው። አንድ ጋላክሲ በቃ በቃ በቃ በአናቱ ነው የምንተክለው። ባካችሁ ወገን፣ ግድ የለም። እኔ ከአንተ ጋር ተጫውቼ አሸነፍህ አላውቅም ደምሳሽ ም ከአንተ ጋር ተጫውቼ ጊፍት ተሰጥቶኝም አያውቅም። ቀጠሮ ጌም እናደርገዋለን። እናንተ በቃ አታስብ ቀጠሮ ጌም፣ አንተ ካሸነፍከኝ እኔ እቀይራለሁ። እኔ ካሸነፍከው አንተ ትቀይራለህ። ማይሆን ነገር አትናገር ግን፣ ቀጠሮ ጌም ምን እንያዝ እስቲ። እኮ በሃይማኖት መሰለኝ። በሃይማኖት አልጫወትም፣ እንደዛ አልጫወትም፣ መቼም አልጫወትም። እንኳን ለጌም አይደለም፣ ቪኤይት ተሰጥቶኝ እምቢ ብያለሁ። ሃይማኖት ትቀይራለህ? ደፍቃ ደርሱ፣ ጀላ ባናተሽ ላይ ተመልሶ ማለት ነው

እረ ሰዎች አንድ በሉኝ። ወገን ጊስት ስጣን። ታዲያ ዝም ብለህ ኮሜንቴን አታድርቅው። እኔ የምልህ እስካሁን ግን አድቫንቴጅ የወሰደች ምን አልከኝ? በአንተ አድቫንቴጅ የወሰደች ብልጅ የለችም።

በል እንግዲህ፣ ስለዚህ አላሸነፍኝ አላሸነፍክም። ነፋ ግን እስቲ መንፋት ትችላለህ? አንዴ ነፋለን እና እንሰናባበት። በቃ አሁን አልችልም። ሰዓቱ ጥሩ ሰዓት አይደለም። ሌላ ጊዜ እንገናኛለን። አመሰግናለሁ። ተባረክልኝ። ሰላም ይብዛ። የቀጠሮ ጌም ከካ ሰብክ ንገረኝ፣ ከወሰንክ በውስጥ ንገረኝ። እምነትህን ከቀየርክ ችግር የለም ነው። እንደዛ ከሆነች ቻው። ታድነው እሺ፣ በፍቅር አምላክ ስም ሰላማቸው እዛ ተባርኩ ለሚቀበለ እንዴት ነው? አስወጣኝ አሁን ይሄ ሰውዬ፣ በፍቅር አምላክ ስም